እንትን ስንት ቤት ይሄ ገስታውስ ቤት ሙሙኑ እየላከ ጊፍት እየተቀበለ ገስታውስ ተከራይቶ ለሚኖር ሰው አይደለም እኔ ቤቴን የምፖስተው እንዲያንቺ አይነት ድቃላ እንዲታየው አይደለም። እንዲያንቺ አይነት ለማኝ ማለት ነው ሽልጥልጥ ግማታም ሼሌ ከኔ ገራፍሽን እንዳትከፋፈች እንዳትከፋፈችኝ ጥንብ አርፈሽ ቁጭ በይ ቦርኮ የቦርኮ ልጅ አንቺ ሰው ሁነሽ ስለኔ ልታዋሪ አያምርሻል እንዴ እንዲህ እንዲያንቺ እኮ 24 ሰዓት ቄጤ እና ጠፍጥፊ አንድ አበባ ስለምበሉ እኮ አይደለሁም። የኔ ልጅ ማለት እኮ ገና በ15 ቀን 15 ሺህ ብር የሚላክለት ጀግና የጀግና ዝ ለጀግና ተምሳሌት መሆን እኮ ነኝ እኔ። ጥምባት መሃይም፣ ከኔ ጋር እንዲያታወሪ የቀጠሩ ጌም እንኳን የምጫወተው ተጫዋች ሲሉን ጊፍተሮች፣ ጓደኞች ተማክሬ ከዚህ በፊት አንድ ጌም ተቀመጥ አሁን ሁለተኛዬ ነው። ግማታም ሸልል ሽልጥልጥ እንዲያንቺ አይነት የሸዋ ልጅ አላቅም እኔ። የሸዋ ጎረቤትም የለሽ አንቺ። ሸዋዎች በአማራነታቸው የማይደራደሩ ጀግና ወልዱ ጀግና ያሳደጋቸው ጀግኖች ናቸው። የሸዋ ልጆች እንዲያንቺ አይነት ጥንብ ለማኝ ግን የሸዋ ልጅ ሊሆን አይችልም። ግማታም ሸደጽ በጡ ጥንባት አማይም አንቺ ማለት እኮ በጊፍቱ አልቀረሽ፣ በአማራ አልቀረሽ፣ ነግዴሽ፣ ተጨማልቀሽ ተጨማልቀሽ ሀገር ቤት ሄደሽ አበባ ምትይ እኮ ነሽ። እኔ እኮ ነፍጠኛ እኮ ሰርቼ እኮ ወደ ሀገር ቤት ስሄድ እኮ ዘና ቀብረር ብዬ ልጅን ለማሳደግ እኔም ለመቀመጥ ዘና ብዬ ለመቀመጥ ነው የእኔ ቤት እኮ አንዱ እኮ ሁለት ሺ ሶስት ሺ ብር እኮ ነው የሚከራዩ አንዱ ክፍል። አንቺ ግም ሂጄ እግሬን ሰቅዬ መጠጤን እየጠጣሁኝ ዘና ብዬ መኖር እችላለሁ። እኔ ጋር እኩል ልታወሪያቸው አንች ወንዱ ደግሞ ቆፍጠን እንበል ቁጭ ብሎ ወንድ ልጅ ሐሜት ሲያወራ አያምርበትም። ግምን ይኮን ጠፍቼ ከርሜ ገና ሁነው ሪከርዱ የሚላክልኝ ግማታም፣ ለምኝ አርፈሽ ብትለምኝ ነው የሚሻልሽ። ከኔ ጋር እኩል እንዲያተዋሪ፣ ቅድስት አርፈሽ ተቀመጭ። እንዲያንቺ አይነት የሸዋ ልጅ አይቸም ሳንቸም፣ አላቅ። የሸዋ ልጅት ቆፍጣና ጀግና አልዶ ጀግና ያሳደጋቸው የጼ ሚኒልክ ልጅ ጀግና በአማራም በኢትዮጵያም ታሪክ ያላቸው ናቸው። እንደዚህ ቆጭ ብላ ላፍ የሚከፋፈቱ ሸዋ የለም። አንቺ ዲቃላ ነች። አንቺ ጥንባት ማይም፣ አርፋሽ ቁጭ በይ። ስ አራት ፍቃድ ይችላን ያለ ሽ ማለት ነው። እንኳን ለአራት አንድ ማስተዳደር የማይችል ኩይሶ ተወልቶ ሲበላ የነበረ ሰውዬ ሰባ ብር እንኳ ሚሸዋር የሚከፍለዋቶ ልብሱን ለማስወሰድ

ልብሴን ተመልስ። ደሞ የፈለገችውን ነገር ስሜን እንዳታነሳ። እስከዛ ጥሩ ያሳልፈናል። ቀጣይ ላይ ደሞ ካልሆነ በፍቅር መለያየት ነው። ገብቶሃል? እርምጃ መውሰድ ያለብኝ ከሁኔታው አንፃር፣ ግዴታ እርምጃ እንዲወስድ እየተገደድኩ ነውና እየተሳደበኝ ነበር እኔ የምወዳቸውን ሰዎች እኔን የሚቀርቡኝ በጃምላ ሙልጫ እየሰደቡኝ ነበር። ይሄ ደግሞ ፎቶ ወሬ አይበዛም። መውሰድ ያለ የምትናገር ከሆነ ቴሌግራም ጉርብ የሚባል ነገር አለ። እኔ አልቀዋወም ልንገርህ። አዎ፣ እዛ ከፈታት ወላሂ፣ ከአሁን በኋላ ኑሮ ምናምን የምታነሳ ከሆነ ቴሌግራም ጉርብ ክተታት። ያንተ ማዲና ቁብች እኮ እዛ ማስገባት ይችላሉ። ተተዋውቀን ማሚ አዳምኩ። አንተ ጨዋ አይ ጨዋ ልጅ ና ለልብስህ ብቻ ድምጽ ሆኖ ይበልሃል ለልብስህ ብቻ ነው እንጂ ሌላ ነገር ምናምን ከላንታ አይጣ ካንታ አይጣ አይመጥንህም ሌላ ነገር ለልብስ ድምጽህ ሆኖ ያልከው ለልብስ ድምጽ እንሆናለን ድምጻችን ተሰምቶ ልብስህ ካልተመለሰ ደግሞ ልብሳችን መለስ ኮሚቴዎቹን ተደራጅተው ልብስህን መስመለስ ካልቻሉ ልብስህን አዋጥተን እንገዛለን አለቀ እንጂ ሌላ ነገር ሴት ልጅ ናት እርጉዝ ናት ምናምን ተዋት በቃ ታድያ ሽሙን ምን አይጠቅም? ይሄ ትሪና ነው።

በቃ በቃ ተይ፣ ስለ እሷ አጀንዳ እንዳታወሪ በቃ ብቻ። እስ ጋላህን የና አዳምጠኝ እርገት የባለ እኔ አሁን አንስቻለሁ። እያ መውራት ያዝነው ስለ ሸሪያ እና ስለ ሸሪያ ብቻ ነበረ። እሱ ነው ወጥቶ ያለ ልጅ ምናምን ወርጭ ነው እያለ እሱ ነው ራሱ የመጣው። እስኛ ምን አይተው አሁን ችግሩ አዲየም ላይ ትልቅ ችግር አለ። ሚስቱ እየተጃጃለች፣ ለዛ ብዙ መምጣቱ የጥፋት ነው። ግን አንቺ ለራስሽ የማይረባው ራሱ ነው የተናቀው። ገባሽ ሚስቱ እንደዚህ ብሎ ደግሞ ጭራሽ እህቱ ናት ብሎ መጣ አዲየም። እኔ ንቄ ያለው በቃ ወላሂ